ሰላም ጤና ይስጥልን። እየተወደዳችሁና እየተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምን ዋላችሁ? የጣና ቴሌቪዥን ሚያዚያ 21 2017 ዓ.ም የምሽት ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ እቆያለሁ። በቅድሚያም አረስቶቹ የአማራ ህዝብ ለትግል የወጣው ሶስት መሰረታዊ ገፊ ምክንያቶች ተፈጽመውበትና ሶስት ዋና ዋና ግቦችን ለማሳካት ነው ሲል የፋኖ መሪው ተናግሯል። ገፊ ምክንያቶቹ ምንድናቸው? ከትግሉ የሚጠበቁ ሶስት ግቦችስ ምንድናቸው? ይህን መልእክት የተናገረው የፋኖ መሪውስ ማነው? ዜናችን በቅድሚያ የሚያስደምጣችው መረጃ ነው። ለአራትና ለአምስት ግለሰቦች የስልጣን ጥም ሲባል ታጋዩ በከንቱ መሞት የለበትም፣ የአማራ ህዝብም መከራው ሊራዘም አይገባውም ሲል የፋኖ መሪው ተናግሯል። ለአማራ ህዝብ ረፍት ብለን ወጣን እንጂ ለወገናችን ተጨማሪ መከራ መሆን ብንም መሪዎቻችን፣ አርፈው የሚቀመጡ ከሆነ ይረፉ፣ ካልሆነ እንፋረዳችኋለን። ሲል የብርጌድ አዛዡ ለፋኖ መሪዎች ጥሪ አቅርቧል። በዜናችን የምናስደምጣችሁ ሌላው መረጃችን ነው። የጃዊ መተከል አውደ ውጊያ ውሎ ምን ይመስላል? ዘንጀብል ተራራ ላይ አገጩን ጉልበቱ ላይ ጥሎ ሀዘን የተቀመጠው የብልጽግና ሰራዊት የደረሰበትን ምት አስመልክቶ የምንነግራችሁ ዝርዝር መረጃ አለ። ተሰሙታላችሁ የአማራ ደመላሽ የጀግንነቱ ዋልክ የሰላም ዘብና የሕዝብ ታማኝ የነበረው ታላቁ አርበኛ ሜጀር ጄኔራል ከፍ ያለው ደሴ በባንዳዎች መገደሉን ተከትሎ የባዕድን ካድሬና የእሁድድ ብልጽግና ሰራዊት የራስ ጋይንትን ሕዝብ እያሰቃዩት ይገኛሉ። የአብነት ተማሪዎችን ሳይቀር አፍኖ ወደ ወታደራዊ ማሰልጠኛ የሚያፍሰው የባድን ካድሬ ጋቢ ለብሰው የሚንቀሳቀሱ ሰዎችን ደግሞ ለከፍ ያለው ሐዘናችሁን እየገለጻችሁ ነው ብሎ እያሰረ መሆኑን ሰምተናል። ዝርዝሩን ከዜናችን ተሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። በቅድሚያም የፋኖ አመራሩ ያቀረበውን ወቅታዊ ጥሪ ወደሚመለከተው መረጃችን እናልፋለን። የፋኖ መሪ ወቅታዊና መሰረታዊ ጥሪ አቀረበም። የአማራ ፋኖ ሸዋ ጠቅላይ ግዛት የማህበራዊ ዘርፍ ኃላፊ አርበኛ ኢንጂነር ካሳሁን ቾምባለ ፋኖ ታጋዮች ጥሪ አቅርቧል። አርበኛ ካሳውን በመልእክቱ የአማራ ህዝብ ወደ ትግል እንዲገባ ያስገደዱት ሶስት መሰረታዊ ምክንያቶች ስላሉት እንጂ የመተኮስ ፍቅር ኖሮበት አይደለም ብለዋል። ለሃምሳ እና ከዚያ በላይ ዓመታት ከዓለም አቀፉ ማህበረሰብ ጋር እንዳይገናኝ በር የዘጋበት የአማራ ህዝብ በአገር ቤትም የደረሰበት መከራ እጅግ ከፍተኛ በመሆኑ ከዚህ መከራው መዳን የሚችልበት ብቸኛ መንገድም ፋኖነቱና በዲሲፕሊን የታነጸ ትግሉ ብቻ መሆኑን አጽኖት ሰጥቶ ተናግሯል። አርበኛ ካሳውን በመልእክቱ የአማራ ህዝብ ወደ ትግል እንዲገባ ያስገደዱ ሶስት መሠረታዊ ምክንያቶች ስላሉት ነው እንጂ የመተኮስ ፍቅር ኖሮበት አይደለም ብለዋል። ለሃምሳና ከዚያ በላይ ዓመታት ከዓለም አቀፉ ማኅበረሰብ ጋር እንዳይገናኝ በር የተዘጋበት የአማራ ህዝብ በአገር ቤትም የደረሰበት መከራ እጅግ ከፍተኛ በመሆኑ ከዚህ መከራው መዳን የሚችልበት ብቸኛው መንገድም ፋኖነቱና በዲሲፕሊኑ የታነጸ ትግሉ ብቻ መሆኑን አጽንኦት ሰጥቶ ተናግሯል። የአማራ ህዝብ ወደ ትጥቅ ትግል እንዲገባ ሦስት መሠረታዊ ምክንያቶች ስላሉት ነው የሚለው አርበኛ ካሳሁን ቾምባ ምክንያት ያላቸውን ሀሳቦች ሲገልጽም፣ አንደኛው አማራ እንደ አማራ የዘር ጭፍጨፋ ስለታወጀበት ነው እንደ መንግስት እንደማ እንደ እንደ አይሁዶች እንደ እስራኤሎች ማለት ነው፣ እንደ ሩዋንዳ እንደ ተደረገው አይነት እንደ ህዝብ ደግሞ እንደ ኩርድ ልንጠፋ ስለሆነ የመጀመሪያው የትግሉ መነሻ ያ ነው። ሁለተኛው ደግሞ እንደ ህዝብ አሁንም የፖለቲካ ክህደት ስለተፈጸመብን ነው። የፖለቲካ ክህደት ስንል 2010 ላይ አብይ የመጣበት ወደ ስልጣን የመጣበት ሂደት ያው አማራ ነው ማለት ነው። ወደ ስልጣን የመጣ ወሮ አማራ ጥምረ ጥምረት አብይን ወደ ስልጣን አማራ ወደ ስልጣን መንጣት እያለበት ምክትሉ ወደ ጠቅላይ ሚኒስትር መንጣት እያለበት በማጭበርበር ማለት በማጭበርበር ፖለቲካዊ ክህደት ፖለቲካዊ ክህደት በምን ተገለጠ? እና ሳምነው ጽጌን በመግደል ልዩ ኃይሉን በማፍረስ እንደገና በጋራ ከተዋጋን ጁንታን ከተዋጋን በኋላ እንደገና ፋኖን ትጥቅ ለማስፈታት መንቀሳቀስ፣ እንደዚህ እንደዚህ ሁለተኛው የአማራ ትግል መነሻ ሀሳብ ነው። ሶስተኛው ደግሞ የአማራ ጥያቄዎች አይመለሱ፣ የአማራ ጥያቄዎች አይመለሱ፣ የርስ ጥያቄ ቢያነሳ፣ የሃይማኖት ክብር ጥያቄ ቢያነሳ፣ ማንኛውም ጥያቄ ቢያነሳ አትግደሉም ብሎ በየከተሞች በመላው አማራ በየከተማው ሰልፍ ወጥቶ የአማራ ጥያቄ አልተመለሰለት ማለት ነው። እነዚህ ሶስት መሰረታዊ ሐሳቦች ናቸው ወደዚህ መከራ የከተቱን ማለት ነው። በዚህ ምክንያት ወደ ትግል የገባው የአማራ ሕዝብ ከትግሉና ከመከራው ቢያንስ ሁለት መሰረታዊ መልካም ውጤቶችን ማግኘቱን ገልጿል። ከግማሽ ክፍለ ዘመን በላይ ተለያይቶና ሳይገናኝ የኖረው የአማራ ሕዝብ በህሉና ትግሉ የተነሳ በሐሳብም በአካል መገናኘት ችሏል ሲል አርበኛ ኢንጂነር ካሳውን ቾንባ ተናግሯል። ሌላው በአርበኛው አንደበት የተገለጸው የትግሉ መልካም ውጤት የተባለው በአጭር ጊዜ ውስጥ ያሳካው ወታደራዊ ድል ነው ይላል። በመሆኑም የትግላችን መዳረሻ ግቡ ሶስት ቁልፍ ጉዳዮችን ማሳካት ነው ሲል አርበኛ ካሳውን ገልጾ የትግሉን አላማና ግቦችን ሲገልጽም አላማችን ደግሞ ወይ ደግሞ ግባችን የትግሉ መዳረሻ ደግሞ ምን ሊሆን ይችላል? አንደኛው ከህልውና አደጋ ወይ ደግሞ ከዘር ጭፍጨፋ መዳን ይህም በተደጋጋሚ ስትማሩት የኖረ ነው። ሁለተኛው ደግሞ ፍትህንና ሰላምን በዚች ሀገር ላይ ማንጣ ነው። ሶስተኛው ቅድም ነካክተውታል። ህገ መንግስቱን አግላይ የሆነና አገር አፍራሽ የሆነ ህገ መንግስት አለ። ይሄን ህገ መንግስት ማስወገድ ነው። ሌሎች አሉ። የህዝብ ቆጠር ለምሳሌ የአማራ ህዝብ በ1999 ሁለት ነጥብ አራት ሚሊዮን ህዝብ የለም ተብሏል ማለት ነው። ፓርላማን መለስ ባለበት ነው ነው። ስለዚህ እንደዚህ ያሉ አሉ። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ማህበራዊ ዘርፍ ኃላፊ አርበኛ ኢንጂነር ካሳሁን ቾምባ በመጨረሻም የአማራ ህዝብ ትግል በድል እንዲጠናቀቅ የተነሳንበትን ዓላማና ህዝብ የሰጠንን አደራ በታማኝነትና በጽናት አስጠብቀን ልንታገል ይገባል ብለዋል። ወደ ተከታዩ መረጃችን አለፍን። አሁንም አብራችን ቆዩ። ለአራት ሰው ስልጣን ሲባል የአማራ መከራ መብዛት የለበትም ሲል የፋኖ መሪው ተናገረ። የአማራ ሕዝብ የገባበት ትግል ከመሪዎች ፍላጎት እና ቅን በላይ ነው ሲል የጣና ብርጌድ ምክትል አዛዥ ለጣና ቴሌቪዥን ተናግሯል። የአማራ ፋኖ ጎንደር ጠቅላይ ግዛት ሕዝብ በጌምደር ክፍለ ጦር ጣና ብርጌድ ምክትል አዛዥ አርበኛ ግማስ ታደገ ትናንት በማዕከላዊ ጎንደር ቀጠና አለፋ ጣቆሳ ላይ የተደረገውን በድል የታጀበ ተጋድሎ አስመልክቶ ሲናገር ጠላትኛ ወዳለንበት ቀጠና ጉዞ አድርጎ ነበር። በተለይ በቅርቡ የኡህዴድ ብልጽግናን ተልዕኮ ተቀብሎ የአማራ ክልል ፖሊስ ኮሚሽን ሆኖ የተሾመው ዘላለም መንግስቴ ፋኖን አጽድቻ አለው ብሎ በተናገረው መሰረት ትናንት እኛ ወዳለንበት ቀጠና በርካታ ቁጥር ያለው ሰራዊት ልኮ ነበር። አሲን የሚባል ቀበሌ ላይ ጠላት ባሰበው ሳይሆን እኛ የቆረጣ ቆረጣ አድርገን ከፍተኛ ኪሳራ ያደረስንበትን ተጋድሎ አድርገናል ብለዋል። በዚህ የተቀናጀና የተጠና ውጊያ የወረዳውን ፖሊስ ጣቢያ ጨምሮ የሚፈልጉትን እቅድ አሳክተው መመለሳቸውን አርበኛ ግማስ ገልጾ ብልጽግና የቆሰሉና የተሰዉ አባላቱን ከትናንት እኩለ ሌሊት ጀምሮ እስከ ዛሬ ረፋር ድረስ በጭነት መኪና አጓጉዞ መውሰዱን ተናግሯል። ከ50 በላይ የሚሆን የብልጽግና ሰራዊት መጎዳቱንና በጭነት መኪና ተጭኖ ከውጊያ ቀጠናው መውጣቱን አርበኛው በሰጠው ቃለ ምልልስ ተናግሯል። የበጌምድር ክፍለ ጦር ጣና ብርጌድ ምክትል አዛዥ አርበኛ ግማስ ታደገ አክሎም ጠላት ወደኛ ተጉዞ ከበባ ለማድረግ የሞከረው አብዛኛው የበጌምድር ክፍለ ጦር ኃይላችን ወደ ቋራ ቀጠና ለውጊያ መንቀሳቀሱን የውስጥ ባንዳዎች መረጃ ስላደረሱት የሳሳ ኃይል ላይ ፈጣን ማጥቃት ልፈጽም ብሎ ነበር የመጣው። ነገር ግን እሱ ባሰበው ሳይሆን እኛ ባቅር ነው ልክ ወደ መምቻ ቀጠናችን ስበን አስገብተን አይቀጡ ቅጣቀጥተነዋል፣ ብለዋል። ቋራ ላይ በነበረው ተጋድሎም የአማራ ፋኑ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር ከአቻ ክፍለ ጦሮች ጋር በቅንጅት ተጋድሎ አድርጎ የብልጽግና ሰራዊት አይቀጡ ቅጣት ቀጦታል። ከሽንፋ፣ ቱመት፣ ሽኩሪያና የመሳሰሉት አውደ ውጊያዎች ላይ ከፍተኛ ምት ያረፈበት የብልጽግና ሰራዊት በውስጥ አርበኞቹ ጥቆማ መሰረት የቋራው ምት ለማወራረድ ነበር ወደ ጣቁሳ ኃይሉን ያስገባው በማለት አርበኛ ታደገ ተናግሯል። የብልጽግና ሰራዊት በዚህ ሰዓት አቅም እየፈጠረ ያለውም ሆነ የባድን ብልጽግና አገዛዝ እግሩን እያጸና ያለው በፋኖ መሪዎች የሀሳብ ልዩነትና የስልጣን ጥም ምክንያት ነው የሚለው አርበኛ አግማስ አማራ እንዲድን ከተፈለገ መሪዎቹ ከዚህ አይነት አስተሳሰብ ሊወጡ ይገባል ሲል ለፋኖ መሪዎች ጥሪ አቅርቧል በእነሱ የመሪነት ፍላጎትና የጥቅም ሩጫ የተነሳ የአማራ ህዝብ መከራ ሊራዘም አይገባውም በማለትም ሀሳቡን ሰጥቷል ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች ምርጫቸውን ጣና ቴሌቪዥን ስለምታደርጉ እናመሰግናለን ፋኖ ጃዊ ላይ ታላቅ ድል መቀዳጀቱን ገለጸ የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር በተከታታይ በድል የታጀቡ ተጋድሎዎችን እያካሄደ ይገኛል። ባለፉት ሰባት ቀናት ያለማቋረጥ በድል የታጀበ ተጋድሎ እያደረገ የሚገኘው ክፍለ ጦሩ ትናንትና በጃዊ አውራጃ ታላቅ ድል የተጎናጸፈበትን ተጋድሎ ማድረጉን ለጣና ቴሌቪዥን በላከው የድል ዜና አስታውቋል። የክፍለ ጦሩ ቃል አቀባይ ክፍል ለዝግጅት ክፍላችን በላከው መረጃ አክሎም በትናንቱ ተጋድሏችን ጠላት ከፍተኛ ኪሳራ አስተናግዷል። ከዋና ማዘዣ ጣቢያው ጃዊ ፊልፊል ተነስቶ ወደ ማምብሉክ ለመግባት ነበር እቅድ አውጥቶ ጉዞ የጀመረው። ሆኖም ማምብሉክን ማለፍ ባለመቻሉ ዘንጀበል ተራራ ላይ ተከማችቷል ብሏል የብልጽግናው ደመወዝተኛ ሰራዊት ከቤተ መንግስት ጄኔራሎቹ በሚሰጠው የዘረፈጅ ግዳጅ አማካኝነት በርካታ የአማራ ህዝብ ማቅ እንዲለብስ አድርጓል። ይህን ተከትሎም ከህዝብ ልብ ውስጥ የወጣ ሲሆን፣ በትናንቱ የፊልፊል ውጊያም የአካባቢው ህዝብ በነቂስ ወጥቶ የአገዛዙን ሰራዊት መፋለሙን የጃዊ ክፍለ ጦር ባደረሰን መረጃ ለማወቅ ችለናል። ወደ ህዝብ የተኮስክ ቀን፣ ያኔ የጦርነቱን ተሸንፋል እንዲል የጦር ጠበብቱ ሰንዙ የብልጽግናው ሰራዊትም በአማራ ክልል የገባው ሰራዊቱ ሁሉን አቀፍ ሽንፈት እየተጎነጨ የሚገኘው በዚሁ ምግባረ ብልሽቱና ህዝብን የካደ በመሆኑ ነው ሲሉ ምሁራን በተደጋጋሚ ጊዜ ይናገራሉ። የብልጽግና ሰራዊት በንጹሐን ላይ ስለሚፈጽመው ግፍና በህዝብ ስለመጠላቱ አስተያየታቸውን ለጣና ቴሌቪዥን የሰጡ ወታደራዊ ፖለቲካ ተንታኞች ሲናገሩ ወደ አማራ ክልል ሲገባ የሰጠው ተልእኮ በህዝብ ላይ ጥላቻን ያረገዘ በመሆኑ ሰራዊቱ በህዝብ ቢጠላ ጥፋቱ የራሱ ነው ሲሉ ገልጸዋል። ተንታኞች አክለውም ህዝብ ከዚህ ግፍ ማረፍ የሚችለው በትግሉ ብቻ ነው ብለዋል። የአማራ ፋኖ በጎጃም በተለያዩ ቀጠናዎች የሚያደርገውን ተጋድሎ በድል እየተወጣ መሆኑን ለዝግጅት ክፍላችን የደረሰው መረጃ ያመላክታል። ክቡራት እና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የሚያዚያ 21 2017 ዓ.ም ጣና ዜናችን እንደቀጠለ ነው። አሁንም ቆይታችሁ ከኛ ጋር ይሁን። የነፋስ መውጫ ነዋሪዎች የሚደርስባቸውን ግፍ በምሬት ተናገሩ። የነፋስ መውጫ ከተማ ነዋሪዎች በብአዴን ብልጽግና አመራር ግፍ እና እንግልት እየተፈጸመባቸው እንደሆነ ለጣና ቴሌቪዥን ገልጸዋል። ነዋሪዎቹ ለጣቢያችን በላኩት መረጃ እንደገለጹት በከተማው ከንቲባቱ ደጀን አከለ ትእዛዝ ሰጪነት ነው ግፍ እና እንግልቱ የተፈጸመው። የብልጽግናው ደሞዝተኛ ሰራዊት ከባዲ ብልጽግና ካድሬ በደረሰው መመሪያና ጥቆማ መሰረት ከተማው ጋቢ ለብሰው ይንቀሳቀሱ በነበሩ ግለሰቦች ላይ ስርና ወከባ ፈጽሞባቸዋል። በነዋሪዎቹ ላይ ስርና ወከባ የተፈጸመው ነጭ ጋቢ የለበሱ ሰዎች የከፍ ያለውን ለቅሶ ለመድረስ የሚሄዱ ስለሆነ ለጽንፈኛው ድጋፍ ለመስጠት ነው፣ አንዳንዶቹም የጽንፈኛው ቤተሰብ ናቸው የሚሉ ውንጀላዎችን በማቅረብ ነው። የአማራ ህዝብ በኦነግ ኦህዴድ በተከፈተበት ተደጋጋሚ ጥቃት በህወሓት ወያኔ በተከፈተበት ወረራና በሁዴድ ብልጽግና በታወጀበት የዘር ማጥፋት ጦርነት ለአንድ ነፍሱ ሳይሳሳ ለሚወዳቸው ልጆቹ ሳይጨነቅ ተርላ የሞላበት የግል ኑሮ ሳያታልለው ለአማራ ህዝብ በታማኝነት የታገለው ታላቁ አርበኛ ከፍያለው ደሴ በቅርቡ መሰዋቱ ይታወሳል። ታላቁን አርበኛ ከጀርባ ሆነው የወጉትና በባንዳነት ስራቸው የሚታወቁት እነዚህ ኃይሎች ዛሬ ደግሞ ከባህዲን ብልጽግና ካድሬ ጋር ጥምረት ፈጥረው በአርበኛው ህልምና በህዝብ ትግል ላይ የተለመደ ጥላሸት መቀባታቸውን ተያይዘውታል። ትናንት በሉና ትግል የራሱን መሳሪያ ገዝቶ ያስታጠቃቸውና ከትጥቅ ጋር ያስተዋወቃቸው ወንድሞቹ ዛሬ በባንዳነት ተሸጠው የአማራን የትግል ምልክት የመተከልና ጣዬ የኬሚሴንና የደራን ታዳጊ አርበኛ ከፍ ያለው ደሴን ከገደሉ በኋላ ዛሬም ሊያርፉ አልቻሉም። እነዚህ ሰዎች በዚህ ሰዓት ከባዲን ብልጽግና ካድሬና ከሁዲድ ብልጽግና ሰራዊት ጋር ቅንጅት ፈጥረው ከፍ የተሰዋለትን ህዝብ በባንዳነት እየጠቆሙ ግፍ እንዲደርስበት እያደረጉ ይገኛሉ። የጣና ቴሌቪዥን ምንጮች ከጋይንት ባደረሱን መረጃ እንደገለጹት እስርና ወከባ የተፈጸመባቸው ወገኖቻችን በነፋስ መውጫ ከተማ ከቤተ ክርስቲያን ሲመለሱ የነበሩና ሌሎች ማኅበራዊ እንቅስቃሴ ላይ ሲንቀሳቀሱ የነበሩ ናቸው ብለዋል። የጣና ምንጮች አክለውም የነፋስ መውጫ ከተማ ነዋሪዎች በስርዓቱ አገልጋዮች ክፉኛ እየተንገላቱ መሆኑን ተናግረዋል። የከተማዋ ከንቲባት ወደ ጀናከለና ሌሎች የብልጽግና አመራሮች በነፋስ መውጫ የህዝብ አገልግሎት ሰጪ ተቋማትን በጀት በብልሹ አሰራር ለሚልሻና ሌሎች የጸጥታ አካላት ቀለብ እየሰፈሩ ህዝቡን እያንገላቱ መሆኑን የገለጹት ምንጮቻችን፣ ከዚህ በተጨማሪም የከተማውን ወጣቶች በግዳጅ እያፈሱ ወደ መከላከያና ድማ ብተና ትገባላችሁ ብለው አስረዋቸው ይገኛሉ። ምንጫችን አክለውም እድሜያቸው ከ18 ዓመት በታች የሆኑ በርካታ የከተማዋን ወጣቶች ጨምሮ ከ20 በላይ የአብነት ትምህርት ቤት ተማሪዎችን በግዳጅ ታፍሰው በከተማው አለፋ ፖሊስ ጣቢያ ታስረው ይገኛሉ ሲሉ በጋይንት ነፋስ መውጫ እየተፈጸመ ያለውን ሁሉን አቀፍ ግፍ ተናግረዋል። በመጨረሻም ወታደራዊ አፈሳው በአዲስ አበባም ተጀመረ። ጦርነትን የህይወቱም የስልጣኑ ማስጠበቂያ ብቸኛ መንገድ አድርጎ የወሰደው ኦህዴድ ብልጽግና ወታደራዊ ምልመላ ማስታወቂያ ቢያወጣም ተመዝጋቢ ሊያገኝ አልቻለም። ኦህዴድ ብልጽግና ለስልጣኑ ማራዘሚያና አገሪቱን ወደ ከፋ ቀውስ ለመክተት በሚያደርገ የጦርነት መንገዱ በፈቃደኝነት ተመዝጋቢ ማጣቱን ተከትሎ አፈሳ መጀመሩን በተከታታይ መዘገባችን ይታወሳል። በኦሮሞ ክልል ሸዋ፣ አርሲ፣ ባሌና ሀረርጌ ጠቅላይ ግዛቶች እንዲሁም በአማራ ክልል ሁሉም ጠቅላይ ግዛቶች ተመሳሳይ አፈሳ ማካሄዱ ይታወቃል። የአእምሮ ህሙማንና ከ15 ዓመት በታች ታዳጊዎች ሰዎችን ጭምር ወደ ወታደራዊ ማሰልጠኛ ለማስገባት አፍሶ መውሰዱንም ዘግበን ነበር። ዛሬ ለጣና ቴሌቪዥን በደረሰው መረጃ ደግሞ ይኸው አስገዳጅ አፈሳ ወታደር ምልመላ በአዲስ አበባም በከፋ መልኩ እየተከናወነ መሆኑን ምንጮቻችን አረጋግጠዋል። በአዲስ አበባ የተለያዩ ሰፈሮች በተለይም የክፍለ ሀገር አውቶቡስ መናሪያ ባሉባቸው አካባቢዎች አፈሳው ተጠናክሮ መቀጠሉን የገለጹት ምንጮቻችን አየር ጤና፣ መገናኛ፣ ገርጂ፣ አዲሱ ገበያ፣ የረር፣ ንፋስ ስልክ፣ ኮተቤ፣ ሾላና ቃሊቲ ሰፈሮች ከ400 በላይ ወጣቶች ታፍሰው ወዳልታወቀ ቦታ እየተደበደቡ ተወስደዋል። የአዲስ አበባ ምንጫችን አክለውም አየር ጤና ላይ አፍሰው ወደ መኪና አስገድደው ለመጫን ሲሞክሩ እምቢያለ ወጣት በማህበረሰቡ እርብርብ ሊያመልጥ ችሏል ብለዋል። ቀሪዎች ወጣቶች ግን ጠመንጃ ተደቅኖባቸው ወደ ማቆያ አዳራሹ መግባታቸውን ተናግረዋል። ይህ በእንዲህ እንዳለ የብልጽግና አስገዳጅ ወታደር ምልመላ በሌሎች አገሪቱ ክፍሎችም መቀጠሉን ምንጫችን ገልጸዋል። በጎጃምና በሸዋ በተደረገው አስገዳጅ ምልመላ አንድ ተመዝጋቢ ላመጣ ሰው በተመዝጋቢው ልክ ሁለት ሺህ ብር ከፍላለሁ ሲሉ ማስታወቂያ ያስነገሩ የወረዳ አመራሮች መኖራቸውን ምንጮቻችን ተናግረዋል። ድርጊቱን ዘመናዊ የባሪያ ፍንገላ ነው የተፈጸመው ሲሉ የሚናገሩት የአይንማኞች አቅም ያለው ማንኛውም ግለሰብ አንድ አቅመ ደካማ ወጣት ወይም ታዳጊን አስገድዶ በማስመዝገብ ሁለት ሺህ ብር እየተቀበሉ ያሉ ሞራል ቢስ ሰዎች መኖራቸውን ተናግረዋል። የወታደር ምልመላ ኮታ የተጣለባቸው የብአዴን ካድሬዎች በዚህ መልኩ ነው እጩ ወታደር እየመለመሉ ያሉ ሲሉም አክለው ገልጸዋል። በሌላ ዜና የብልጽግናው አገዛዝ የገጠመው የገንዘብ እጥረት ነጋዴዎችን በመቅጣት ለመሙላት በአቀደው መሰረት ከሩብ ሚሊየን በላይ ነጋዴዎችን መቅጣቱን አስታውቋል። በዚህ ቅጣትም ከ1.2 ቢሊዮን ብር በላይ ገቢ ማግኘቱን የብልጽግናው ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናግረዋል። በኮሪደር ልማት ስም ንግድ ተቋማቸው የፈረሰባቸው ነጋዴዎችን ጭምር መቅጣቱን የሚናገሩት ቅሬታ አቅራቢዎች አገሪቱ አሁን ባለችበት ሁኔታ እንኳን ቅጣት ተጨምሮበት ግብር ለመክፈልም የሚያስችል ስራ መስራት እንደማይቻል ይታወቃል። መንግስት ግን ድሃ የሚበላው ቢያጣ የሚከፍለው አያጣም በሚለው እሳቤው የተነሳ በነጋዴው ላይ የተጋነነ ቅጣት እየቀጣ ነው በማለት ቅሬታቸውን ገልጸዋል። በአንድ ክፍለ ከተማ ብቻ እስከ አስር ሺህ ነጋዴዎች ፈቃዳቸውን ለመመለስ ጥያቄ ማቅረባቸውን የገለጹት ምንጮቻችን በኢትዮጵያ ያለው ሁኔታ እጅግ አስከፊ ስለሆነ ነግዶ መስራት አይቻልም ብለዋል። በተራዘመ ጦርነት እየወደቀ ያለውን ኢኮኖሚ ከማሳደግ ይልቅ የበለጠ እንዲቀጭጭ ያለ ረፍት እየሰራ ያለው የብልጽግናው አገዛዝ ከቅጣት የሰበሰበውን ከ1.2 ቢሊዮን ብር በላይ ገንዘብ ለጦር መሳሪያ ግዢና ለሰራዊት ቀለብ እንደሚያውለው ይታወቃል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የሚያዝያ 21 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው የጣና ቴሌቪዥን ወቅታዊ ፕሮግራሞች፣ ዜናዎችና ትንታኔዎች እንዲሁም ሌሎች ፕሮግራሞቻችን እንዲደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ በማድረግ ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር